ጥያቄ ወንድም እ አንደኛውን ከሱ ከተናገርኩ ማለት ይውል ጥያቄው ሳልግባ ፍት ኢየሱስ ክርስቶስ ከሙታን መነሳቱን ያየ ሰው አለ ወይ? ባልኮ መሰረት ኢየሱስ መጀመሪያም ኢየሱስ ክርስቶስ መጀመሪያም ተናግሮ ነበር እንደሚሞትም። በሶስተኛ ቀን ደግሞ እንደሚነሳም ተናግሮ ነበር። ስለዚህ በሶስተኛ ቀን ተነሳ። ማርያም ማርያም እና ማርታ ሽርቱ ሊቀቡት ሬሳውን ሊቀቡ ሲሄዱ ሬሳው ተነስቶ ሄደዋል። እንግዲህ ቀድሞ እነሱ ልክ እንደገቡ ማንን ትፈልጋላችሁ ብሎ መልአኩ ተናግሮ ነበር እና የተባለው ተናገረ። በኋላ እነ ማርያም እየሮጡ መጡ ለደቀ መዛሙርቶች ያለውን ታሪክ ነገራቸው። እና ይሄ ነው። ሁለተኛው ደግሞ ከመጽሐፍ ከቁርአን እንድታነብልኝ ፈልገው ቦታ ይህን ጨርስሻ። አንዴ ጥያቄው ምን ነበር? አላስተዋልክም መሰለኝ። ጥያቄው ኢየሱስ ክርስቶስ መነሳቱን እነዚህ ደቀ መዛሙርቶች ምስክር ናቸው እያለ ነበረ ከመጀመሪያ ጀምሮ። ስለዚህ ጥያቄው ምን መሰለ፣ ኢየሱስ ክርስቶስ ተነስተዋል ብለው ከጻፈው ደቀ መዛሙርት ውስጥ መካከል ከክርስቶስ ደቀ መዛሙርቶች ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ወይንም ሲነሳ አይተውታል ወይ? ያየ አለ ወይ ነው ጥያቄ። አለ። ሃሎ ወለከ ይህን ጥያቄ የሚመልሰው ማንም የለም። አላህ ምስክሬ ነው። ማንም የሚመልሰው ክርስቲያን የለውም። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ የለም ብትላቸው ምን ይሏቸዋል? ነቢይ መሐመድ ምስክር የለውም፣ ነገር ግን ኢየሱስ ክርስቶስ ምስክር አለ ይላቸዋል። ቀጥታችን ጥያቄ ጠይቋቸው እንደሱ ካላቸው ክርስቶስ ከሙታን ሲነሳ ክርስቶስ ከሙታን መነሳቱ የክርስትና መሰረት ነውና ጳውሎስ እንደተናገረው ክርስቶስ ከሙታን ካልተነሳማ ሃይማኖታችን ስህተት ነው ብሎ ተናግሯል። ስለዚህ ለዚህ ምስክር አለው ወይ ብለን መጽሐፍ ንፈትሸው፣ ወፍ የለም። ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። ይሄ እኔን ጥያቄዎች ጠይቋቸውና ክርስትና ስህተት መሞቀት ትችላለህ ስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስስ

አለም ላይ ለምንድን ነው በጣም የበዛ ለምሳሌ አራት ሺህ አይነት ሃይማኖት አለ ይባላል አለም ላይ ማለት ነው አንተ የትኛው ሃይማኖት ተከታይ ነህ ምን መረዳት ፈልገህ ጠቀመ ነገር አይ እንዳጠቃላይ ማለት ስለምንድነው፣ ምንድነው አላማው የውላ ሃይማኖት አለም ላይ ለምንድን ነው? እና ደግሞ አሁን ምሳሌ አሁን የሚመጡ ነቢያቶች ስታይላቸው፣ ለምሳሌ ነቢዩ ስ ላ ሰለም የዛ ኔ ሲነሱ እኔ ነብይ ነኝ ብሎ የተነሱታ አላ ሊኮኛል ብሎ የተነሱታ፣ እንደዛ ብሎ ሲነሱ አሁን ሰበኩ፣ እንደ ስብከት በአደባባይ ወጡ ነው የሰበኩት እና አሁን የሚመጡትም ነቢያቶች አሁን በየጊዜው በጣም ብዙ ነቢያት የሚመጡ እኔ ፈጣሪ ልኮኛል። ለምሳሌ ፓስተር ላይ ፓስተሮች አብዛኛው ጊዜ ነዛ ፈጣሪ ልኮኛል ብሎ እንደዚህ እንደዚህ አርጎልኛል እንደዚህ ሁሉ ነገር ነግሮኛል። ብዙ ነገር ይመሳሰልብኛል። ለምንድን ነው ይሄ ነገር? እና ደግሞ ምንድን ነው አላማው? ይሄ ሁላ ነብይ ነኝ ብሎ የሚነሳበት ምክንያት ምንድን ነው አላማው? ምንም ያልገባኝ ነገር ሚስጥሩ ምንድን ነው? ለምንድን ነው እነዚህ መሆነት የሚሆንገስት? እሺ፣ አሽሃዱ በል እስኪ አንዴ አሽሃዱ ላ ኢላሃ ላኢላሃ ኢለላህ ምን ማለት ነው? ከአላህ በስተቀር የሚመለክ አምላክ የለም። አነ እ አዳምሽ ላስረዳ የመጀመሪያ ጥያቄ ምንድነው? እነዚህ ሃይማኖቶች ለምን በዙ የሚል ነው። አንደኛ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ለምቢያ ዲንሁም ዋሒድ ያሉ ሃይማኖት ነቢያቶች ሁሉ ሃይማኖታቸው አንድ ሃይማኖት ነው አሉ። አምላክ የተለያዩ ሃይማኖትን እየደነገገ ለሰዎች አልሰጠም። አንድ ሃይማኖትን ብቻ ነው አንዴ ደንግጎ ለነቢያት ሁሉ የሰጣቸው። ገብቷል አይደለ? እንጂ አምላክ የተለያዩ ሃይማኖቶችን ደንግጎ አልሰጣቸውም ያለው። እነዚህ ሃይማኖቶች ሁሉ መፈጠራቸው ምንድን ነው ከተባለ የራሳቸውን ምድራዊ ጥቅም ለማሳካት ብሎ ነው የፈጠሯቸው። ገብተዋል። በዚያ ነገር ላይም ሰይጣን አገዛቸው።

በዚህ መንገድ እያደረጉ የራሳቸውን መንገድ እየፈጠሩ ወጡላቸው። እንዳጠቃላይ አምላክ አላህ ስብሃነወተዓላ በነብያት በኩል የደነገገው አንድን ሃይማኖት ነው። ራሱ ሲናገር ኢነዲነ ኢንደላሂ ልኢስላም አለ። ከእኔ ከአምላካቸው ዘንድ ቀጥተኛ ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላ ሃይማኖትን ይዛቸው ብትመጡ አልቀበላችሁም፣ ወደ ገሃንም ነው የምትወርዱት ብሎ ተናግሯል። ወመን የብተጊ ገይረል ኢስላሚ ዲነን ፈለን የቅበለ ሚንሁ ወሁወ ፊል አኺረት ሚነል ኻሲሪን አለ። ይ ነው ከእስልምና ውጭ ሌላ ሃይማኖት ይዞ የመጣ ሰው ያ ሃይማኖት ተቀባይነት የለውም እያለ ይናገራል። እርሱ ከሳሪዎቹ ይሆናል እያለ ተናገረ። ሌላው ከነቢ ስ ላ ስለም በኋላ የሚነሱ ነቢያት የሚባሉ አስመልክቶ ነው እንግዲህ። ቁርአንን አንብበህ ከሆነ ምናልባት ሙስሊም ላይ ስላልክ በሙሉ ቁርአን ላይ እና በሀዲፍ ላይ ከእርሳቸው ስለሚነሱ ሀሰተኛ ነብያቶች በትንቢት ደረጃ ተናግረዋቸዋል። ነቢ ስ ላ ስለም

የሚገርመህ የነብይነታቸው መረጋገጫ አንደኛ ምንድነው? ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው በርካቶችን ተናግረዋቸዋል። እስከዛሬ ድረስ ሰዎች ሐሰተኛ ነቢያት እየተነሱ ይገኛሉ። ነቢ ስ ላ ስለም ተናግረዋቸዋል። እና ከእኔ በኋላ አንድም ነቢይ የለም፣ ነገር ግን ዳግም መሲሁ ይመጣል ብለው እርሱን ተናግረዋል። መሲሁ ዳግም በሚመጣ ጊዜ እንደ አዲስ ነብይ የሆነ ሳይሆን አንድ የነቢ ስ ላ ስለም እማ የእርሳቸው ተከታይ ሆኖ ነው የሚመጣው የሚከተለውም የእርሳቸውን ሕግና ስርዓት ነው። የኡምኩ ቢኪታቢላሂ ወሱነቲ አሉ። መሲሁ ዳግም ሲመጣ የራሴን ለተሰጠኝ መጽሐፍ ይዤ እመጣለሁ የሚል እንዳይመስላቸው የነቢዩ ሰለላሁ ዓለይሂ ወሰለም ተውልድ ላይ ስለሆነ የሚወርደው በእኔ ቁርባን ነው፣ በእኔ በተሰጠኝ በአላህ ካል በቁርአንና በሀዲስ ይመራችኋል ብለው ተናገሩ። መሲ ሲመጣ አንድ የነቢዩ ሰለላሁ ዓለይሂ ወሰለም ተከታይ ሆኖ ነው የሚመጣው በዚህ ዓለም ላይ። የዛኔም በቁርአንና በሀዲስ ሰዎችንም ያስተዳድራል። ይህን ይመስላል። እሺ። እሺ ከላይ ኢ አበራ ሰላም ነው። እሱ ሰላም ነው። እንዴት ነው አለን? አለን እኔ ነኝ። ቆይቼ አለሁ። ሰላም ሰላም። አንዴ ከታች ያለው ልጅ ስለሚቀድም ይጠይቅና ይጠይቃል። እሺ ኢ አበራ ጠይቃለ ሰላምን እንዴት ነህ አለ

አሁን አንድ ጥያቄ መጠየቅ የምፈልገው የመጀመሪያ ጥያቄ፣ ለምሳሌ አንተ ቁመህ አንድ ሰው ሲገድል አየህ። በትክክል መሞቱን አይተሃል፣ አረጋግጠሃል። መሞቱን መቀበሩንም አረጋግጠሃል። በሁለተኛው ቀን የአንድ ሰው በአካል ብታገኘው ምንድን ነው የምትለው? ከሞታን አልተነሳም ጨረስክ? አይ፣ አይደለም አልጨረስኩም። ሌላኛው ሁለተኛ ጥያቄ ልጠይቅ ነው። ይሄን ትመልስልኝ፣ ይሄን መልስልኝ። ሃይማኖት ፍልስፍና አይደለም። እሺ ሃይማኖት ፍልስፍና አይደለም። በተጻፈ ነገር ላይ መሰረት አድርገህ የምትናገረው የሆነ ነገር ነው። ስለዚህ ስለማን እያወራ እንደሆነ ገብቶኛል። ኢየሱስ ክርስቶስ ከሙታን ተነስቷል ተብሎ ተጽፏል፣ አልተጻፈም? መጽሐፍ ቅዱስ ላይ ተጽፏል። በትክክል ተጽፏል። በጣም ጥሩ። ሲነሳ ያየው አለ፣ የለም? መነሳቱን መሞቱን፣ አይተዋል መነሳቱን አረጋግጠዋል አግኝተውታል። አርባ ቀን አብሯቸው ቆይተዋል። ጠየኮራታረንጅሆን ለምን ትዘለዋል? በደንብ ነው እንደሱ ከሆነ መልሰው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማሪያ አለ። ተነስቷል ብለው ከጻፉት መካከል ተነስቷል ብለው ከጻፈ ሲነሳ አይተዋል ወይ ይህ አካል ተብሎ መጠየቁ ግድ ነው። ሲነሳ አይተዋል የጻፉት ሰዎች አግንተውታል ከሙታን ተነስቶ አግኝተውታል። ሲነሳ ያየው አለ ወይ? ተነስቶ የለ አሱዬ፣ ወንድም አለም፣ ይሄ በማፈል ማሳመን አይቻልም። በእውነት ነው፣ አላፈንኩም። ጥያቄ ተጠይቀህ የኔን ጥያቄ ዘለህ ሌላ ያልተጠየቀውን እያወራሽ ስለሆነ ነው። ምንም አላፈንኩም። ኢየሱስ ክርስቶስ ለፈስደ ሳይሆን የተጠየቀው እንድትመልስ ነው። ወገናችን ኢየሱስ ክርስቶስ ከሙታን ያየው ሐዋርያ አለ ወይንስ የለም? ባቸው አለ በቃ ጥሩ። ልብ በሉ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ። ማን ነው የሐዋርያ? ሄድ ሐዋርያት ስራ አንድ ሶስት ላይ አንብበው ሄድና አርባ ቀን አብሯቸው በልቶ ጠጥቶ ስለ እግዚአብሔር መንግስት አስተምሯቸዋል። ያ ማለት ሲሞት አይተውታል፣ ከሙታን ተነሱ ደግሞ አግኝተውታል። አልጠየኩም ሲነሳ ነው ያልኩ። ለምን ተዋሻለ? መጽሐፍ ላይ ተዋሻለ አይደል? ከሙታን ሲነሳ ሞት ለምንድን ነው እውነትን ለአንተ በሚመች ሰዎችን በማሳመኛው መንገድ የምታደርገው? ጥያቄውን መልስ ልህ ብራዘር፣ ተነስቷል። ሙቷል፣ ተነስቷል። ያየው አሉት እንጂ አስራ ሁለቱ ሐዋርያት እኮ መነሳቱን አይተዋል። ሲነሳ ያየ ሐዋርያ አለ ወይም ሞተ እንድናድርጎ ሲነሳ ቀብሩን ከፍቶ ሲወጣ ሐዋርያቶች? አይ ምን ማለት ሌላኛው እንትንበለ በሚመች መልኩ ስለሆነ ለተጠየቀው ጥያቄ መልስ ከሌለው የለኝም። በእንደ ቀደሞ ልጅ ቅድም ልጅ ትክክለኛ ተናገረ ተናገረይ ሲነሳየው ስላምታታው አንተ በምትፈልገው ይሄ ኢምፖርታንት ወርድ ጥራልኝ በሚል ከታች ሰላም፣ እንዴት ነህ ጥያቄ ካላችሁ ነው። እሺ፣ የእኔ ጥያቄ ሀዲስ ላይ ነው ሰሂህ አልቡኻሪ 141 ወይም ኪታቡ ቤለው ላይ ቁጥር ምንድን ነው መቶ አርባ አንድ ወይም ቁጥር ሀዲስ ሰባት ቁጥር ላይ ያለውን ነው ላምብሎ እሻበፍ ለው አን አህደኩም ኢዳ አታ አህለሁ ከእናንተ እሺ ቃለ ቢስሚላሂ አላሁመ ጀነበነ ሸይጣን ወጀነበ ሸይጣና ማረዘቅተና ፈቆዲ በይነሁማ ወለድ ለም የዱርሁ የሚለው ማለት ነው። አንድ ሰው ከሚስቱ ጋር ተራክቦ የሚያደርግበት ሰዓት ላይ ቢስሚላሂ ብሎ ከጀመረ እና ሸይጣን ወጀነብ እና ከሼጣን ክፋት ይጠብቅ ብሎ ከጀመረ ያ ልጅ ከተወለደ በኋላ የሼጣን ምንድን ነው ሼጣን አይጋለበውም፣ ወይም ሼጣን እንትን አያሳስተውም ይላል ሀዲሱ ይላል። ፈቁዴ በይነሁም ወለድ ለምን የድሮው ሼጣን አያሳስተውም። ይ ትርኩም ልንገርህ። ዋይ አሁን ጥያቄ ምንድን ነው መሰለህ? እሺ የትርጉሙ ነገረኝ፣ ችግር የለው ንገረኝና፣ እጠይቅሃለሁ። እሺ ለምን የዱሩ ሸይጧን ነው የሚለው? ሰይጣን አይጎዳውም ነው እንጂ የሚለው፣ ሰይጣን ነው እንጂ አያሳስተውም። ጥያቄን በትክክል እኔም እኮ ልልህ የፈለኩት እሱ ከላይ ያለሽ ነው አንዴ እን ስተት ህልመኛ አለሽ ስህተት ነው ሰስተ ስህተት ነው ሳይሆን የኔ ጥያቄ ምንድ ነው?

እሺ የምለው ቃል አብረሽ እየተከተልሽ በሽ፣ ክርስቲያኖች ኮሜንት ላይ ይሰማሻል? ወላታ ስ ተደብቃችሁ ታዳምጣላችሁ። ልክ ሰው ሻዳ ሊስል ትመጣላችሁ፣ እየቆረጣችሁ እየሄዳችሁ። ድራማ ይሰማሻል አረሽ ይሰማሻል ወይ? እሱ እሱ ጥያቄ ያቄ እንድጨርስ ፈቃድልኝ? ይሰማኛል። እሺ የምለውን ቃል እየተከተልሽ ባይሺ? በጣም ዳንልከማ ትላንትና ገብታ ነበረ። ኔትወርክ ደካ ነው ባት ነው። ይሰማኛል። እሺ የምለውን ቃል አብረሽ እየተከተልሽ ለማለት ዝግጁ ነሽ ወይ? ኔትወርክ ያለበት ቦታ ሁኝሽ። ይሰማኛል።

ያኔ ኔትወርኩ በጣም ደካማ መሰለ። አይ አዘግቼ ነኝ። በጣም የሚዘገየ አይው። ስልክ ቁጥር ካለሽ አስቀምጭልን ወይም ያጭ ከሌለ የጓደኞችሽ ካለ አስቀምጭና በዚያ ሻራ ባስት ወይ በቀረብ ማዳምሽ ካለች ሙስሊም ነች እንትረባ ኢንሻአላህ ሻራ ስጂበት ባሰስ ትላለች እሷ ወይ ማዳም ባል

ጥያቄ እንዲጨርስ ፍቀድ እንጂ ወንድም። ሌላኛው ስለ እስልምና ብቻ ነቢዩ ሙሐመድ ብቻ ናቸው እውነተኛ ነቢይ ብለህ ያስተማርከው ላይ የነብያት አመጣጥ ከመጀመሪያው ጀምሮ እስከ ነብዩ መሐመድ ብታይ ግልጽ የሆነ መስመር አለው። ገብቶሀል? ግልጽ የሆነ መስመር አለው። አሁን አብርሃምን ነብይ ካልክ ኢስአክን፣ ያዕቆብን ነብይ ካልክ ነብዩ ሙሐመድን ነብይ ማለት አትችልም። እዛ መስመር የለም፣ እዛ ቦታ ላይ የለም። ጥያቄ አለህ። መጥቶ የገባ ነው። እንዴት ነው እውነተኛ ሊሆን የሚችለው? እኮ ከአብርሃም ጋር እንዴት ነው የምታ ከታች ጥያቄ አለህ? ከታች ያለህ? ወይስ አዎ፣ አልጨረስኩም እና ምንድን ነው የምልህ አሁን ምሳሌ የኔ እናትና አባት በዛ ጊዜ ላይ በቢስሚላህ ብሎ ባይጀምሩ እኔ የክርስቲያን ዚ ይቻላል አይቻላም በልተሻል ለማብላት ነው እንዲ ለመጠየቅ ነው እንጂ እሱ ሰላም አለይኩም ዋሌኩም ሰላም አንድ ጥያቄ ነበረኝ ሁሌ እያወዛጋበኝ ነው እስኪ እንድትመለስልኝ ነበር እንትን የካፊሮችን ስጋ መብላት አሁን አፍሪካ ቲቪ ላይ የሆነ ሳሳምቻ ለሁ ይበቃል የሚል ነገር ሰማሁ። አሁን በጣም እያወዛገበኝ፣ እስኪ ግልጽ የሆነ ምላሽ እንድትሰጠኝ ነበር። ብስሚላህ ተብሎ ከታረደ ነው የሚበቃው። ብስሚላህ ተብሎ ከታረደ ወይንም በአላህ ስም ተብሎ ከታረደ ይቻላል። አላህ በቁርኣን ላይ ሲናገር ፈኩሉ ሚማ ክርስሙ ላሂ ዓለይሂ ይላል። የአላህ ስም ተወሰደበት የታረደ ከሆነ ብሏል

ሰላም ነው ማለት ነው። ኦኬ ግልጽ ያልሆነ እንትን አሁን ለምሳሌ ካፌ ላይ አሁን ካፌዎች አሉ፣ ትልልቅ ካፌዎች አሁን የሙስሊም ካፌዎች፣ ሙስሊሞች እራሱ ይከፍታሉ ካፌ። እዛ ገብተው ካፊሮችም ሙስሊሞችም ይበላሉ። ይህ ምንድን ነው? ክትፎ፣ ቀይ ወጥ ምናምን የሚባል ነገር እንዴት ነው እዛ? አሁን ለምሳሌ ከየት እንደመጣ አይታወቅም፣ ግን ማንም ሰው ገብቶ ይበላል እዛ አሁን የሙስሊም አሁን እኔ ጓደኛ የሆነ ካፌ አለው የሆነ ካፌ አለው እዛውን እኔ እንግዲህ እጄ እዛ ጋብዣል። ግን ስጋውን ከየት እንዳመጣ ምናምን አልጠየቁትም፣ ምክንያቱም ሙስሊም ቤት ስለሆነ ብዬ ማለት ነው። ግን ካፊሮቹን ገብቶ ይበላሉ። እንዴት ነው የስ ነገር? እነሱ የእኛን መብላታቸው ነው። እንደዛ ከሆነ ችግር የለውም። እነሱ የእኛን መብላት ከሆነ ጥያቄ አላ ወጣምኩም ሕል ለሁም ብሏል። የእናንተ ምግብ ላይ ለክርስቲያን ተፈቅዶላቸዋል፣ ከፈለጉ መብላት ይችላሉ ብሎ ተናግሯል። ስለዚህ አንድ ክርስቲያን አለማይሆድ መጥቶ ቤታችሁ መብላት ቢፈልግ አብሎ ይታላል ሱ ነው።